ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። በአዋጁ የሒሳብ መዝገብ ይይዛሉ የተባሉ ግብር ከፋዮች በመመርያ ቫት እንደሚመዘገቡ መደንገጉ ቅሬታ አስነሳ። ሊስተናገዱ የሚገባው ወጪና ገቢያቸው እየተቀናነሰ በሚስተናገዱበት ቫት ሥርዓት ነው። በተሻሻለው የገቢ ግብር አዋጅ ድንጋጌ የሒሳብ መዝገብ ይይዛሉ የተባሉ የሙያ አገልግሎት ሰጪ ግብር ከፋዮች፣ ከነሐሴ 28 ቀን 2017 ዓ.ም ጀምሮ ተፈጻሚ ይሆናል በተባለው መመርያ ቁጥር መመርያ መሠረት የቫት ተመዝጋቢ እንዲሆኑ መደንገጉ ተጨማሪ እሴት ታክስ አዋጅ ጋር የሚጣረስና መመርያው አዋጁን የሚጥስ መሆኑ ተገለጸ። ገንዘብ ሚኒስቴር የቲኦቲ አዋጅ መሻሩንና የገቢ ግብር አዋጅ መሻሻሉን አስመልክቶ፣ ግብር ከፋዮች የቫት ተመዝጋቢ የሚሆኑበት አሰራር የያዘ መመርያ ማውጣቱ የሚታወስ ሲሆን መምሪያው የተጨማሪ ሴት ታክሲ አወጁ መሰረት ያደረገ አይደለም ሲሉም ሪፖርተር ያነጋገራቸው የሕግ ባለሙያዎች ተናግረዋል። የተሻሻለው የገቢ ግብር አዋጅ ገቢ ግብር እንዴት እንደሚከፈል፣ መዝገብ መያዝ ያለበት ማን እንደሆነ፣ ግብሩ እንዴት እንደሚሰበሰብ እንደሚደነገግ፣ ነገር ግን ባት ማን መክፈል እንዳለበት እንዳላሰፈረ የሕግ ባለሙያው አቶ ታምራት ኪዳነ ማርያም ገልጸዋል። ቫት መመዝገብ ያለበት ማን ነው? የሚለውን በሚመለከት የቫት አዋጁ ምላሽ መስጠቱን በዚህም መምሪያው ላይ ቫት እንደሚመዘገብ ግዴታ የተጣለባቸው ግብር ከፋዮች በአዋጁ ያልተካተቱ መሆናቸውንም አስታውቋል። አዋጁ ገንዘብ ሚኒስቴር ያወጣው መመርያ የማውጣት ስልጣን አልሰጠውም የሚሉት የህግ ባለሙያ ቫት መክፈል ያለበት ማን እንደሆነ አዋጁ በግልጽ ባስቀመጠበት ሁኔታ አዋጁን የሚጻረር መምሪያ ማውጣት አግባብ እንዳልሆነም ገልጸዋል። አዋጁ ቁጥር 1341/2016 የቫት መዝገባን በሚመለከት ባሰፈረ አንቀጽ ቫት የመመዝገብ ግዴታ ያለባቸው ግብር ከፋዮች፣ በፈቃደኝነት ቫት የሚመዘገቡ ክፍር ግብር ከፋዮች በግልጽ ማስቀመጡን ስማቸውን መጥቀስ ያልፈለጉ የታክስ ባለሙያ ገልጸዋል። የቫት ምዝገባ ስርዓትን በሚመለከት አዋጁ ለገንዘብ ሚኒስቴር የሰጠው ስልጣን የግብር ብዝጣኔን የማሳደግ ወይም የማሳነስ እንጂ በሌሎች አዋጅ የሒሳብ መዝገብ የመያዝ ግዴታ የጣለባቸውን ግብር ከፋዮች ቫት የመመዝገብ ግዴታ እንዲጥል አይደለም ሲሉም ያስረዳሉ። አዋጁ አንድ ድርጅት አመታዊ ታክስ የሚጣልበት ገቢው ከሁለት ሚሊዮን ብር በታች ከሆነ ለቫት የመመዝገብ ግዴታ እንደሌለበት ይደነግጋል። ነገር ግን መምሪያው ከሁሉም ድርጅቶች የቫት ተመዝጋቢ እንዲሆን የሚያደርግ ድንጋጌ ነው ብለዋል። በተጨማሪም የሙያ አገልግሎት የሚሰጡ ግብር ከፋዮች የገቢ ግብር ማሻሻያ የሒሳብ መዝገብ የመያዝ ግዴታ አለባቸው ብሎ ደንግጎ ሳለ በመምሪያው ከነዚህ ግብር ከፋዮች የቫት ተመዝጋቢ የመሆን ግዴታ እንዳለባቸው በደንገጎ አዋጁን የሚጣረስ መሆኑንም አስረድተዋል። ይህም በአዋጁ ያልተመለከተው የቫት ተመዝጋቢ የመሆን ግዴታ በመመርያ ማምጣት እንደሆነና ሚኒስትሩም ከተሰጠው ስልጣን ውጪ መሆኑንም ጠቁመዋል። ጉዳዩ በሚመለከተው ሪፖርተር ያነጋገራቸው በገንዘብ ሚኒስቴር ሕግ ክፍል አማካሪ የሆኑት አቶ አብርሃም ረጋ በአዲሱ የገቢ ግብር አዋጅ የሙያ አገልግሎት የሚሰጡ ግብር ከፋዮች የሒሳብ መዝገብ መያዝ እንዳለባቸው መደንገጉንም ገልጸዋል። በዚህም ከዚህ በፊት የቲኦቲ ተመዝጋቢ የነበሩ ግብር ከፋዮች የቲኦቲ አዋጅ በመሻሩ ወደ ቫት ተመዝጋቢነት እንዲመዘገቡ መደረጉን አብራርተዋል። የቫት ተመዝጋቢ እንዲመዘገቡ መደረጉን አብራርተዋል። የቫት ተመዝጋቢ እንዲሆኑ በመምሪያው ግዴታ ከተጣለባቸው ግብር ከፋዮች መካከል የሙያ አገልግሎት የሚሰጡ መሆናቸውን እነዚህ ግብር ከፋዮችም ከስራው ባህሪ አኳያ ብዙ ወጪ የሌለበት በመሆኑ ሊስተናገዱ የሚገባው ወጪና ገቢያቸው እየተቀናነሰ በሚስተናገድበት የቫት ሥርዓት ሊሆን እንደሚገባም ገልጸዋል። ከዚህ ቀደም እነዚህ ግብር ከፋዮች ቲኦቲ ተመዝጋቢ እንደነበሩ ሆኖም ይህ ቀሪ መደረጉንና የሒሳብ መዝገብ እንዲይዙ መደንገጉን አቶ አብርሃም የገለጹ ሲሆን፣ በገቢ ግብር አዋጁ መሠረት ደግሞ ቫት እንዲመዘገቡ በመመርያው ተደንግጓል። ይህም እርስ በእርሱ የሚጣጣም እንጂ የሚቃረን አይደለም ሲሉ አብራርተዋል። ይህንም በሚመለከት ማብራሪያ የሰጡት የሕግ ባለሙያው ሁሉም የቫት ተመዝጋቢ ያልነበሩ ግብር ከፋዮች የቲኦቲ ተመዝጋቢ እንዳልነበሩ፣ በዚህም የቲኦቲ አዋጅ ተሻረ ማለት ሁሉም የቲኦቲ ተመዝጋቢ የቫት ተመዝጋቢ ይሁን ማለት አግባብ አይደለም ብለዋል። የቲኦቲ አዋጅ ተሽሯል ተብሎ ሲደነግግ የቫት ተመዝጋቢ ሊሆን ይገባል በሚል መመላከት ነበረበት በማለትም ገልጸዋል።